ሰላም ናችሁ። ሰላማችሁ ይብዛብ ያላችሁበት። እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ በቅንነት ላይክ ላይክ በማድረግ አበራታቱኝ። እንግዲህ ያፌት በግድ ካላገባዎች እያላት ነው። እንግዲህ ኤፍራታ ቶንኮል አስቧልና እሷ ወደ ውጭ እየወጣች ነበር እና እንግዲህ መንገድ ላይ እየጠበቃት ነበረ። እንደምታዩት መንገድ ላይ ይዟት እየጠበቅከኝ እየተከታተልከኝ ነበር እንዲያንተ ቆየ ሰው ህይወት ማበላሸት አይሰለችም እያለችው ነበረ። እና በጣም እወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ እያላት ነው እንግዲህ። እኔ ያ ናታን የበለጠ ደስተኛ አረግሻለሁ እያላት ነው እንግዲህ ያፌት በጣም ተንኮል አስቧል እንግዲህ። እንደምታዩት ናታንን የሆነ ነገር አድርጎ እሷን የራሱን በግድ ማለት በጉልበት እንጂ በፍቅር አይደለም። ይህ ነገር ያሰበው ፍቅር ደግሞ በግዴታ አይሆንም እንግዲህ፣ ተሳስተዋል። የአፌት ሁሌም በጉልበቱ ነው የሚተማመነው። እና ህዊ ደግሞ ቤዛን ለመጠየቅ ወደ ማረማ ቤት ሄዳ ነበረ። እንግዲህ እና አሁንም ተንኮል ነው የምታስበው ቤዛ። እዛ ውስጥ ሆና ሙንካል አልታረመችም፣ አልተጸጸተችም ተይ ይሄ በቀልና ክፋት ሽንተዩ በቃ ይበቃሻል እያለቻት ነበረ እንግዲህ ህዊ እና አልተውም። ምንድን ነው ምታዋቸው? እዚ ህይወቴ ጋንም ነው ማረግብሽ ብሎኝ ነው ሄዶ ያፈትም እና አልተውም እንዴት ተዋለው እያለች ነበረ። አሁንም ኤፍራታን ማጥፋት እንትን ነው ያለባት አሁን ያለኝ ንብረት ሁሉ ሸጬ የራሴን ህይወት እንደ አዲስ ጀምራለሁ እያለቻት ነበረ እንግዲህ ተዩ በቃ ሁሉ ነገር በቀሉን ተዩ፣ ክፋቱም ይቅርብሽ እያለቻት ነበረ ህዊ እና ሉዚ ደግሞ በጣም ፈርታለች። በጣም ተንቀጥቅጣለች። እንግዲህ ጽዮን አውቃብኛለች ብላ ገና ለገና በጣም ነው የፈራችው። እውነት ለመናገር ያው ምን ያለበት ምን አይችልም እንደሚባለው፣ ጽዮን እንግዲህ በትንሹም ቢሆን ለማስታወስ እየሞከረች ነው። የሉሊትን ልብስ እንግዲህ አለባበስ ስታይ ትዝ እያላት ነበረ። ባለፈው እዛ መጸዳጃ ቤት ውስጥ ስትጥላት ይህን ልብስ ለብሳ ነበረና ትንሽ እያስታወስኩ የሆነ ነገር እያወራች እያለ ነው የደረስኩባት፣ ብላታለች አልች እንግዲህ ለኤፍራታ። እሱን ነገር አሁን በቃ አውቃብኛለች፣ አስታውሳለች ብላ ብን ብላ ከቤት ጠፍታለች። ህዊን እንግዲህ እርጅኝ፣ እቤትሽ አስጠጊኝ እያለቻት እየለመነቻት ነው እንግዲህ። ሉሊት በጣም ፈርታለች፣ ግን አይቀርላትም አሁንም የገባችሁ ማንጅ እንደሆነ ስላላወቀች እውነቱን እንግዲህ መናገሯ አይቀርም ለህዊ ግን በቃ ተስታሰራለች እሷም አይቀርላትም ትንሽ ጊዜ ነው ይቀራት ብዬ አስባለሁ። እንግዲህ ውዶቼ እና የሚያሳዝነው ደግሞ በጣም ትልቅ ነገር እንግዲህ ናታን በያፌት ወጥመድ እጅ ወድቋል። እንግዲህ ያሳዝናል። አሁን ያፌት የጠለሰሰው ነገር ይሄ ነው። አሁን ታወቀ ማለት ነው። በስልክ እንግዲህ ደውሎለት ነበረ ያ የያፌት ሰራተኛ የነበረው አገኘሃለሁ ብሎ ለሌላ ሰው መስሎ ነው እንግዲህ የቀጠረው። ላግኝ ክብለው ጽዮንንም እንግዲህ ቀጠረው አለኝ ልሂድ ብሎ ነው ተቻኩሎ የወጣው ናታን። በጣም ያሳዝናል ዕለት ለመናገር እና ሲወጣ በመርፌ እንግዲህ አንገቱ ላይ ወግቶታል ራሱን እንዲስት እና ጎትቶ ይዞት ሄዷል። ምን ሊያደርገው እንደሆነ አይታወቅም። እንግዲህ ወይ ያሰቃየዋል። አሁን ያፌት በጣም የራሱ ፍላጎት ነው እንጂ ስለሌላ ግድ አይሰጠውም። አሁን እሱን ይዞት እንግዲህ በእሱ እያስፈራራት አሁንም እፍራታን ለማግባት ያሰበው በዚህ ምክንያት ነው ማለት ነው። አሁን ታውቋል። ቀጣይ እንግዲህ ምን እንደሚፈጠር እስኪ አብረን የሚና ይሆናል። ናታን በሆነ ምክንያት ቢሆን እንግዲህ ሊያመልጥ ይገባል። ሂዊ ደግሞ እዛ ናታን ግቢ ሄዳ ነበረ። ስትሄድ እንግዲህ የሆነ ነገር እንደተፈጠረ ገብቶኛል አለች። ሉሊት ስደውላላት ስለነበረ እና ውዶቼ፣ በቀጣይ እስከምንገናኝ ላይክ ሰብስክራይብ አድርጉ።